ውስጥ በጣም በጣም የሚወደድ ቀን አለና፣ ይህን ቀን እየደረስንበት ነው። ማሻ አላህ የሙሐረሙ አስረኛው ቀን የሙሐረም አስረኛው ቀን ማለት እንግዲህ ትልቅ አጅር ያለው የተነገረለት ነው። ረሱል ዓለይሂ ሰላቱ ወሰላም ወደ መዲና በህሉበት ጊዜ የመዲና ሰዎች ይህንን ቀን ሽር ጉድስ ምን ቀን ነው ይሄ? ምን ሁናችሁ ነው ይሄ ቀን ከሌላው ቀን ለየት ያላችሁ ናችሁ? ሳስሏቸው ይሄ ቀን እኮ ማለት ትልቅ ቀን ነው በእኛ በአይሁዶች ዘንድ አሏቸው። ምን አይነት ምን ታሪክ አለው አሏቸው። ይሄ ቀን ማለት እኮ ያ አረመኔ ከኔ ሌላ ሌላ ጌታ አላችሁ ወይ እያለ ህዝቡን ያሰቃይና ያሳቀቅ የነበረው ፊርዓውን ውሃ ውስጥ ሰምጦ አላህ ሱብሓነሁ ወተዓላ ደግሞ ፈውዲ ወከረብ ነብዩላህ ሙሳን ነጻ ያወጣበት ቀን ነው ይሄንን ታዲያ ከዚያ ጊዜ ጀምረን ሹክረን ሊላህ ለአላህ ምስጋና ይገባው ብለን እንጾመዋለን አሏቸው። ነቢ ለ ሰላቱ ወሰላም አላሁ አክበር አጂ፣ ይሄ ቀን ለካን በዚህ መልኩ ነው እናንተ የምትጨናነቁታው። ታዲያ ሙሳን በመከተልማ እኛ እንበልጥም እንዴ ከእናንተ እኛ ደለን እንደ ሙሳ ተከታዮቹ። ዛሬውን ጹሙ አሉ የመዲና ሰዎችን ወዲያውኑ የበላችሁም ካላችሁ ከዚህ በኋላ እንዳትበሉ፣ ያልበላችሁም ካላችሁ ባነበራችሁበት ቀጥሉ። ከተማ ብቻ አይደለም ገጠር ላይ ላሉት ሰዎች ሁሉ መልእክት ላኩ። ዛሬ እንዳትበሉ፣ የበላም ከዚህ በኋላ እንዳይደግም፣ ያልበላም ከዛሬ ከአሁን በኋላ እንዳይበላና ጾሞ እንዲውል ብለው ነቢይ ሰለላሁ አለይሂ ወሰለም የደነገቡት ቀን ነው። ይህን ቀን ሲጾሙ፣ በየአመቱ ሲጾሙ ሲጾሙ ሲጾሙ ቆይተው በመጨረሻ አካባቢ ላይ ይሄ ቀን እኮ በመጾማችን በአመት አንድ ቀን በዚህ በወር ውስጥ አስችን ቀን ለይተን በመጾማችን እኮ ከአይሁዶች ጋር እየተመሳሰል ነው፣ ያረሱላህ እርሶ ደግሞ ከአይሁዶች ጋር የመመሳሰሉን ነገር እያስጠነቀቁ ኑረዋል አሏቸው። ይህን ቀንማ ብቻውን አንጾሙ ከዚህ በኋላ ለእንዕሽቱ ከቆየሁኝ፣ ለሚቀጥለው ዓመት መድረስ ከቻልኩኝ፣ ዘጠነኛውንም እጾም አለሁ አሉ ነቢ ሰለላሁ ዐለይሂ ወሰለም ዘጠነኛውንም ቀን ሳይጾሙ በመሃል ላይ ሞቱ። እንግዲህ ዑለማዎቹ በአጿጿሙን በተመለከተ ሶስት አይነት አላቸው፣ ሶስት አባባል ይላሉ። በጣም የሚመረጠው ዘጠነኛውንም አስረኛውንም አስራ አንደኛውንም መጾም ነው። ከዚያ ደግሞ መለስ ያለው ዘጠነኛና አስረኛውን መጾም ነው። ከዚያ ደግሞ መለስ ያለው ደግሞ አስረኛውን ብቻ መጾም ነው። ስለዚህ ይሄ ቀን እንዳያመልጣችሁ አደራ ለማለት ነው። ጀዛኩሙላ ኸይሩ ባረከላሁ ፊኩም ወሰላሙ ዓለይኩም ወረህመቱላህ ወበረካቱ